አሰላሙ አሌይኩም ረህመቱላ በረካቱ ሰላም ሰላም ብያለሁ፣ ና የተከበራችሁ የፋፊ የወሎ ቤተሰቦችን ሌናችሁ ደህና ናችሁ ሆይ? ዛሬ ደው ያው እንግዲህ ዛሬ ደግሞ እንደተለመደው ገባይ ነኝ ያለሁት። ያው ይኸውላችሁ በዚህ ውስጥ የፍየል ተራ ነው። በዚህ ደግሞ ማንኛውም ነገር የሚሸጥበት ያው ዛሬ ሐሙስ ገባያችን ነው። አንቱሬ ሬ ይባላል በሐሙስ አሁን ሐሙስ ይት ሆኗል። በፊት አንቱሬ ይባል ነበረ። እንግዲህ አንቱ ሬ ገባዬ ነኝ ያለሁት ዛሬ ሐሙስ ቀን ነው የሚውለው የኛ የገጠር እንትን ነው ገባዬ ነው። ሁሉም ነገር ሞልቷል መሻአላህ ነው ደስ ይላል። እና ይሄንን ይመስላል ሁሉንም ነገር አሳያችኋለሁ። እንግዲህ ተከታተሉ እላለሁኝ አለሁኝ እያያችሁ ነው። እና ይኸውላችሁ ይህ ይሄ የእንትን ገበያ ነው የፍየል ገበያ ነው ይሄ እና እና ይህንን ይመስላል ካያችሁ ገበያችን ይህንን ይመስላል። ሽንኩርቱ ምኑ ተመድቦ ተመድቦ እየሻሻጡ ነው። ዛሬ ገባያ አለ። ስንት ነው እህት? በርበሬ ነው ሁለት መቶ አልሐምዱሊላህ ደህና ነው አሁን በፊት

ስንት ነው ይሄ ይሄን ስንቱ አንዱ ነው ይጣፍጣል ቆይማ፣ የት ደረሰችብኝ? ቆይ እመጣለሁ። የት ደረሰችብኝ? እና እስኪ ይኸውላችሁ፣ እኔ ደግሞ ምናምን ምናምን ነው። ስንት ስንት ነው? በቀሎ አየሁ። ስንት ስንት ነው? አንዱ ሀያ ብር እና የው በቀሎ 15 15 እያሉ ነው። አንድ ራስ 15 ብር በቀሎ እሸቱ እና ይሄንን ይመስላል?

ይታያችኋል። ይሄ ደሞ ጥንቅሽ ይታያችሁ፣ ጥንቅሽ ነው። አይዞህ፣ አይዞህ፣ አትፍራ፣ አይዞህ ላላ እና ይሄንን ይመስላል እና ይሄንን ይመስላል። ካያችሁ እና ይሄንን ይመስላል። ይላችሁ ይሄ ደግሞ ቡና

ይሄ ደግሞ ዶሮ ናቸው። ይሄ የዶሮ ተራ ነው። የዶሮ ተራ የእንቁላል ናቸው። ስንት ስንት እያልሽ ነው? ቆይ

እና ይሄንን ይመስላል። ይሄ ደግሞ የልብስ ተራ ነው። ካያችሁት ምርጥ ምርጥ ልብስ አለ እዛ፣ አረብ ሀገር፣ ሰብስበን የምንመጣው ምንም እንደ ሳልባጅ ነው። እዚህ ግን የሀገራችን ይሻላል፣ ምርጥ ምርጥ ልብስ አለ። እና ይሄንን ይመስላል

ደግሞ ደሞ ጀበና ምናምን እያፈላሉ እየሸጡ ነው። እዚህ ቡና መጣድ እየጋገሩ፣ እያችሁት፣ አብሽሩ። ይኸው ደግሞ ይሄ አደስ ወይራ አደስና ወይራ ይሸጣል። ምርጥ ነው፣ ለጭሳጭስ ማለት ነው እና ከገዛችሁ ያው አለን እኛ ምንም ችግር የለም። እና ይሄንን መስላል። ይሄ ደግሞ ሙዝ ፍሩት ምናምን ነገር የሚሸጥበት ነው። ታያችሁ እና ያው እንግዲህ ይህንን ይመስላል ባጭሩ። ያው እኔም ገበያ ገብቼ ነው። እና ሁላችሁንም አመሰግናለሁ። ሼር ላይክ፣ ሰብስክራይብ እያረጋችሁ ማየት ትችላላችሁ። ችግር የለውም። እንግዲህ ያው አገራችሁን ያገራችሁን ገበያ ይሄ የገጠር ገበያ ነው ማሻላ። በጣም ደስ ይላል፣ ሁሉ ነገር ሞልቷል። እና ሐሙስ ሐሙስ ገጠር ገበያ ስለሆነ በሳምንት አንድ ጊዜ ነው ይሰባሰባሉ። ደስ የሚል ገባዬ ነው። አሁን እንግዲህ ሁላችሁንም አመሰግናለሁኝ። መልካም ቀን ብያለሁኝ። ቻው ሰላም ሆኖልኝ።